ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮኋል። ውሻ ደግሞ ይጮኋል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር። በጣም ነፍሴን ነፍሴን ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ አምስት ቁጥር አስር ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል? ቅዱስ ኤጲፋኒዎስ እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት? ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጨምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድግን ቅዱሳንንም ይሰደባል። እመቤታችንም ይሳደባል። ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። በእሱ ላይ በእሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው፣ ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል። የቤተሰቡ መልክ ሁሉ ይቀየርበታል። ይለው መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሊና ላቲ ስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ የሆኑባቸዋል። እንግዲህ ስላበዱ ውሻ ነው። በእነዚህ በሶስቱ ነው የምንፈተነው። ልብ ብላችሁ ስሙ። ከክርስቶስ ጋር በመሳፈራችን ብቻ ፈተና ይመጣል፣ በመሳፈራችን ብቻ። አሁን ብዙ ጊዜ ዲያብሎስ የሚመስለን ጸሎተኛ ስንሆን ጥሩ ክርስቲያን በመሆናችን መከራ የሚቀርልን እንዲመስለን ያደርጋል። ሰላሳ ቀን አርባ ቀን በመጸለያችን በጣም ብዙ ጸበል በመጠመቃችን ብዙ ገዳማት በመሳለማችን ስለቆረብን መከራ የሚቀርልን ሁሉ ሊመስለን ይችላል። እግዚአብሔር ከኛ ጋር ስለሆነ መከራ የሚቀርልን ሊሆን መስለን ይችላል። እግዚአብሔር ከኛ ጋር ስለሆነ ሁለት ነገር ነው የሚሆነው። የሚጠቅመን መከራ ከሆነ እንዲርቅልን፣ የምንጠቀምበት መከራ ከሆነ ደግሞ እንፈርተን እንዳንሸሸው ጭምር ነው የሚያደርገው እግዚአብሔር ነው። እግዚአብሔር መከራ በማራክም በመከራ በመጥቀም ጭምር ነው የሚጠቅመን፣ ማለት ስለዚህ፣ ተመልከቱ ሰው የሚፈተነው ነው በዚህ በሶስት ነው። በሃይማኖት በመኖሩ ንጹህ ልሁን በማለቱና በቤተ ክርስቲያን ልኖር በማለቱ እዩዋቸው። እነዚህ ሶስት ፈተናዎች ከዚህ ውጭ አይመጣበትም። ሃይማኖት መጠበቅ ያስፈትናል። ንጹህ ልሁን ማለት ያስፈትናል። አያስፈትንም? ሰው ዓላማን ብትሉ አንዱ ይመጣና እንደ ወገሌ እንዲሆኑ ይላቸው

ልንጻ ሲሉ አይቻልም ቅመሱት ቅመሱት ቅመሱት ቅመሱት ቅመሱት ቆንጥሩት ቆንጥሩት ያሰኛል ማለት ነው። ንጽህናን መጠበቅ ድሮ ስላንፈተን ነው ንጹሕ ሆን መሆን በታምራት አይገኝም በልፋት ነው። እንፈተናለን። በዚያ መከራ ይመጣብናል። ሰዎች ንጹሕ ሰው በመሆናችሁ ብቻ ከሳሾቻችሁ ይሆናሉ። ንጹሕ ሰው ስለሆናችሁ ብቻ ምንም ሳታጠፉ ሳትበድሉ ክርስቲያን መሆን ራሱ ያስከስሳል ማለት ነው። ክርስቲያን ሰው ብቸኝነቱን የሚረሳው በምንድን ነው? በኃጢአት ነው። ብቻችሁን ረጅም ጊዜ እዛ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬ ላርግና ድግም አይደግመኝም ከዛ ደግሞ ያ ደግሞ ምን ያደርግሃል ትዝታ ይጥልብሃል ሪኮሊንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግመኝም ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ ኃጢአት መልስ ሆኖ አያውቅም መልስ የሚሆነው ንጽህና ነው እና ንጽህናችሁን ጠብቁ